ውጭ ሀገር የምትኖሩ ኢትዮጵያ ያለ ሰው ብር ላኩ ብዬ ትላንት በሰራት ቪዲዮ ላይ ብዙ ዲያስፖራዎች ጥሩ ሀሳብ ነው ግን ለማን እንላክ በምን እንላክ እንዴት እንላክ ብላችሁ እየተጨናነቃችሁ እንደሆነ መንፈስ ከተሰሰሎች የመጀመሪያውን ቪዲዮ አንድ ቪዲዮ ለቁ ነበር። እነዚህ የዲያስፖራዎች ብር መላክ የሚፈልጉ ብር ላኩ ብሎ ምናም ብሎ ማለት ነው ለአበሻ ኢትዮጵያ ያለ ሰው ላኩ ብሎ ቪዲዮ ሰርቶ ነበር። አትጨናነቁ። የትላንትና ቪዲዮ ላይ ኮመንት ውስጥ ገብታችሁ ሙሉ መረጃ አለላችሁ። ስማቸው የባንክ ቁጥራቸው፣ ሁኔታቸው ሁሉም አለ እዛ። አይነታችሁ ላንዱ ቀን ብራ ወት ምን ሺህ ዓመት አይኖርም። ይህን አይነታችሁ ግማ ትልኩላቸው ከሆነ እንዳይቀየሟችሁ፣ እኔ የሚቀየሟችሁ ነው ይመስለኝ። እንዳትቀያየሙ ጋይዝ። ኮሜንት ቼክ እናርግ፣ ኮሜንት ቼክ እናርግ። አካውንታችሁን አሳውቁኝ ለአምስት ዕድለኞች መቶ መቶ ዶላር መላክ እፈልጋለሁ። ሶስት መቶ ሰላሳ ሪፕላይ ሶስት መቶ ሰላሳ

ማለት ነው ሰው ግን ሰው ግን ምን ያለ ችግር ጋይስ፣ የኔ ያስቸግሩናል። ይሄ ጋይስ እንዳለ አካውንት ሙሉ የእሱ ቪዲዮ ላይ ኮሜንት ላይ ያለው አካውንት ነው። ዲያስፖራ ይመስላል ሌሎች ሀያ ሰዎች መሰዶላር ልካለሁኝ፣ ሀይ በሉኝ። አካውንት ልካለች። አንዶች የላከችው እራሱ አካውንት ያስበጋይ አረ ሰው ይህን የመሰለ መልጊዛ አካውንት ልካለች። አረ ሰው ክፋቱ፣ አረ ሰው ክፋቱ። ታይተሻለ እናትሽ ማነው ስምሽ ሂራናኑ ታይተሻል ጀለስን አካውንት ነው። እኔ ውስጥ እዚሁ ነው ያለው። እግዚአብሔርን እዚሁ ነው ያለው። ኧረ ሰው ግን ኧረ ሰው ግን ክፋቱ እዚ አንድ ቪዲዮ እንዲለት የዚህኛው አካውንት ላይ ምንም ማለት አካውንት የለው። ምክንያቱም አይተዋላ በዚ ኢትዮጵያ ውስጥ እንዳለ ስላ ማንም አካውንቱ ላይ ገብተው አካውንት የጻፈ የለም።

ምን እናንተ መሃል ገብታችሁ የምታደናብሩት? ከምር መላክ የሚፈልግ ሰው ይላክ፣ የሚረዳ ሰው የሚረዳ። ግን እናንተ መያ እየገባችሁ ለኮሜንትና ለላይክ ብላችሁ እንዳለ ሰው የምታነፉት 380 ላይክ ያገኘው ጋዚ አረት ላይ ያላችሁ ሌላ ቪዲዮ ነው። ስለክስ ነገሬ መልስ አንድ ደባሪ ናት እንዲያርጋ እንደዚህ አርጋ አይባልም መልስ ሁለት አሪፍ ልጅ ነበረች ፍላጎታችን ስለተለያየ ተለያየን ያስጣልጋጅ ከተለያያችሁ ምክንያት አትፈልጉ ያነሳው መጥፎ ነገር ለመናገር በቃ ስሜታችን አንዳልነበረም ወይ ደግሞ ጥሩ ሁኔታ ላይ አልነበርንም ወይ ደግሞ አልተመጣጠንም አይነት ነገር አለ በቃ እንደዛ ብላችሁ ማውራት ትችላላችሁ። ግዴታ ያ ሰው ክፉ ስለሆነ ወይ ደግሞ ያ ሰው መጥፎ ነገር ያረጋል ማለት አይደለም። ስለተለያያችሁ ስለዛ ሰው መጥፎ ነገር ማውራት አለባችሁ ማለት አይደለም እና አይ ቲንክ ዲስ ን ደ ቤስት ቅልመቱ ነው ቪዲዮ ነው የዚህ ልጅ ደግሞ ክፋቱ ጨለላችሁ ትወጣላችሁ እንጂ በፍጹም እነሱን አገለዋችሁ።

የሚገርማችሁ ግን ጋይስ እሱ ሊአስተወቃሴ የመጣው ከሙዚክ ፕሮዲሰሮቹ ጋር ነው ከነካሙዙ ጋር። እነኚህ ሙዚክ ፖሊስ የሚያደርጉ ሰዎች አሉ። ላይ ከነሱ በላይ ያስተዋውቃን የመጣው ግን ሲመጣ ጥሩ አቀባበል አልተደረገለትም። በጥሩ ሁኔታ አልተቀበሉትም። ሰው ኢግኖራንስ ገጥቦት ነበር። ግን ቺነጫ ሴትዮ ድምጿን ስትዘፍን ድምጿን ሰምታ በጣም ገርማት መታ ነው አድንቃት፣ ምናምን ሰላም ያለቻት ምናም ነገር ያው ረ ኤክስፕሌን ያደረጉላቸው ነው እና ምናልባት እሱ ተስፋ ካደረገባቸው ተስፋ ካደረገባቸው ሰዎች በላይ ወስዳለሁ ብሎ የነፃነት ስልክ ነው የሰጠው። አዶናይ የነፃነት ስልክ የሰጠው እንዲደውለት ሰው እሱ ለእሷ ሲደውላት በኋላ ላይ አዶናይ ከሷ በቀበልሻል ምር የፈለገው እሱ ቀጥታ ዳይሬክትሊ ለልጅቷ ለነፃነት ስልኩን እንዲደውልላትና እሷ እንዲያገኛ ነው የፈለገው። ብዙ ደግሞ ያስበ ምንድን ነው እሱ ቀጥታ፣ እሱ ከአዶናይ ጋር ማውራት የፈለገው እና